ሰላም ጤና ስትልኝ፣ ውድ ተመልካቾቻችን፣ የምትከታተሉ ዲያስፖራ ሚዲያ ኔትወርክን ነው። በአሜሪካን ታሪክ በዓለም ደረጃ በጣም ታዋቂ የሆነው ከ1636 ጀምሮ በርካታ ታዋቂ ሰዎች የተማሩበት ብዙ ሺዎች ትምህርት ቀስመው የወጡበትና ለትልቅ ደረጃ የበቁበት ሃርቫርድ ዩኒቨርሲቲ እና የትራምፕ አስተዳደር ተፋጠዋል። የትራምፕ አስተዳደር የውጭ ተማሪዎች ምዝገባም ሆነ መቀበል በፍጥነት እንዲቆም እና ያሉት ተማሪዎች ወደ ሌላ ትራንስፈር እንዲያደርጉ መወሰኑና በዲፓርትመንት ኦፍ ሆምላንድ ሴኩሪቲ የተመራ የአስተዳደሩ ባለስልጣናት ሐርቫርድ ላይ ጠንካራ እርምጃ መውሰዳቸውና ሌሎችም በተለይ ከበጀት ጋር ተያይዞ ሐርቫርድ ላይ ከመንግስት የሚያገኙ ድጎማ ሁሉ እንዲቆም መደረጉ ዩኒቨርሲቲውን አደጋ ውስጥ ከቶታል በማሳቹሴትስ ኬምብሪጅ የሚገኙ ሐርቫርድ ዩኒቨርሲቲ በርካታ ታዋቂ ተማሪዎች ወጥቶበታል እነ ጆን ፍ ኬኔዲን የመሳሰሉ ይህን በዝርዝር እንመለከታለን አሁን ትኩስ የደረሰ መረጃ ነው እና በርካታ የውጭ ተማሪዎችን የሚነካ ነው የውጭ ተማሪዎች አብዛኛው ሙሉ ክፍያ ከፍለው የሚማሩ ሲሆን በእነዚህ ተማሪዎች በሚገኘው ገቢ ሌሎች ደግሞ ነፃ ትምህርትና ሌሎች እድሎች እንዲያገኙ ይደረጋል። ትራምፕ አስተዳደር ሐርቫርድ ዩኒቨርሲቲ ላይ ለምን አነጣጠረ? በኒውዮርክ የሚገኘው ኮሎምቢያ ዩኒቨርሲቲም በትራምፕ አስተዳደር አይን ውስጥ ገብቷል። ለምንድን ነው የሚለውን እንመለከታለን። ማስተናግዳችሁ ካሳሁን ይልማ ነኝ። አብራችሁን ትቆይ ዘንድ በትህትና ጠይቃለሁ። በዝርዝር መረጃውን ወደ እናንተ አደርሳለሁ። አብራችሁን ሁኑ። በአምስት ዓመት የግንባታ ጉዞ በቦሌ ቡልቡላ የመኖሪያ አፓርትመንትና የንግድ ሱቆችን የያዙ አራት ሳይቶችን ጥንቅቅ አድርጎ ያስረከበው ጀምቦ ሮል ስቴት አሁንም በዲፕሎማቶች መንደር ለመኖሪያ ተመራጭ በሆነው ሳርቤት በአይነቱ ለየት ያለና በግንባታ ላይ የሚገኝ ግራንድ ሞል እየሸጥን እንገኛለን። የንግድ ሱቆችን ከ350 ሺህ ቅድመ ክፍያ ጀምሮ እንዲሁም ከባለ አንድ እስከ ባለ ሶስት መኝታ የመኖሪያ አፓርትመንቶችን ያለምንም የዋጋ ግሽበት በ10 ፐርሰንት ው

ሰባት ሺህ የውጭ ሀገር ተማሪዎች ናቸው በዚህ ዩኒቨርሲቲ የሚገኙት። እነዚህ ዩኒቨርሲቲ ተማሪዎች በተለይ ከፍልስጤም ተቃውሞ ጋር በተያያዘ የተሳተፉ አሉ። ሁሉም ተማሪዎች ግን አይደሉም። ኮሎምቢያ ዩኒቨርሲቲም እንደዚሁ የተወሰኑ ተማሪዎች ናቸው በየጊዜው ሰልፍ የሚወጡት። ብዙዎች ግን ከዚህ ተቃውሞ ጋር የተያያዘ ሕይወት የላቸውም። የትራምፕ አስተዳደር የሚከሰው ዩኒቨርሲቲውን ሐርቫርድ ዩኒቨርሲቲን ጸረ አይሁድ የሆነ እንቅስቃሴ ይካሄዳል አንድ ሁለተኛ ዳይቨርሲቲ ኢኩዊቲ ኢንክሉዥን ይህ እንግዲህ ብዙ በተለይ ማይኖሪቲን ጥቁሮችን ላቲኖን እና ሌሎችን የተለየ የትምህርት ዕድል እንዲያገኙ ለእነሱ ኢንክሉሲቭ እንዲሆን እነሱን የሚያካትት ስብጥር እንዲኖረው ትምህርት ቤቱ የተማሩ ሰዎች ሄዳችሁ ራሱ ብትመለከቱ ለምሳሌ ስም መጥቀስ ብንፈልግ፣ አብዛኛው በዚህ አይቪ ሊግ በሚባለው የምርምር ዩኒቨርሲቲ፣ ታዋቂ ዩኒቨርሲቲ ውስጥ ብዙዎቹ ነጮች ናቸው ተምረው ተመርቀው የወጡት። ዳይቨርሲቲ ኢኩዊቲ ኢንክሉዥን፣ ያው ሁሉንም ማሰባጠር፣ እኩልነት፣ እንደገና አካታችነት የሚለው ነገር የመጣው አብዛኛው የጥቁሩ ማህበረሰብ በባርነት ለዘመናት አሜሪካንን ሲያገለግል የኖርና ለትምህርት እድልም ሰግሪጌትድ በተገለው የኖሩ በመሆናቸው ጠንካራ የትምህርት እድል ሊያገኙ አልቻሉም። ስለዚህ ለእነሱ እድል ለመስጠት አቀባበል ራሱ ኢንሮልመንት ወደ ትምህርት ለመግባት ራሱ ዲስክሪሚኔሽን ይፈጸማል። ጥቁሩን የሚያገል ነው፣ ሌላውን ማይኖሪቲውን የሚያገል አሰራሮች አሉ። ስለዚህ ኢንክሉዥን ያስፈልጋል፣ ማሰባጠር ያስፈልጋል። ያም በፐርሰንት ሲሰላ በጣም ጥቂት እኮ ነው። ስቲል ማጆሪቲ ሜይ ቢ ናይንቲ ፐርሰንት ነጮች የሚማሩበት ዩኒቨርሲቲ ነው። አብዛኛው የአሜሪካ ዩኒቨርሲቲ በቁጥርም ጥቁሩ ማይኖሪቲ ነው። ይህንን እድል ትልቅ ደረጃ እንዲደርሱ ያ መፈጠሩ በስራ ቅጥርም በምንም ይሄ ሬሲስት የሆነ አፕሮች ነው ብሎ ነው ሙሉ ለሙሉ የትራምፕ አስተዳደር ይህንን የደመሰሰው። ዩኒቨርሲቲዎች ግን የራሳቸው ነፃነት አላቸው። ሆኖም ግን ከመንግስት ደግሞ በጀት ይመደብላቸዋል። ሐርቫርድ ዩኒቨርሲቲ ሁለት ቢሊዮን ዳለር ነው አሁን የትራምፕ አስተዳደር አግዶበት እንደ ልጓም ተይዞ ይህንን አድርጉ አታድርጉ እየተባሉ ያሉት ይህንንም ፈጽሞ እንቃወማለን ይላሉ። ለምሳሌ እነ ናታሊ ፖርትመን አክተር፣ ማርክ ዙከርበርግ፣ ቢል ጌትስ የመሳሰሉ በጣም ታዋቂ ከሚባሉ ሰዎች ውስጥ እነ አልጎር ፖለቲሽያኑ፣ ሀብታሙ በተለይ ኢንቫይሮመንታሊስት የሆኑ አልጎር የሚታወቅ ነው። በፕሬዚደንት ባራክ ኦባማ ጆን ኤፍ ኬኔዲ ሄንሪ ኪሲንጀር በጣም ታዋቂ የሆኑ ኒል ደግራስ ታይሰን ጥቁሮች። እንግዲህ አሁን ኦባማ እና ኒል ደግራስ ታይሰንን ነው የጠቀስኩት እና ሌሎቹ ግን በብዛት ፌመስ የሚባሉ ኖተብል አሉምናይ የሚባሉ ነጮች ናቸው ምንም ጥርጥር የሌለው እና ይሄ ዩኒቨርሲቲ ሌሎችን ማካተት እንዲችል ነው ። አሁን የኦባማ ልጅ ራሱ ማሊያ እዛ ነው የምትማረው። የተወሰኑ ላቲኖች ይኖራሉ፣ ግን ስቴል ማጆሪቲው የሚማሩት ነጮች ናቸው። ይሄ ዳይቨርሲቲ ኢኩዊቲ ኢንክሉዥን የሚባለው ዲኢአይ መጥፋት አለበት ነው። ዘረኛ አፕሮች ነው። ሁሉም እኩል ይወዳደርና እኩል ይግባ የሚል ነው። ስራ ምንም ግን ስራ ቀጣሪ ዋናው እንዴት ሬክሩት የሚመለመለው እንዴት ነው? ተማሪው ኢንሮል እንዴት ነው የሚደረገው? የማይኖሪቲው ደግሞ የሚኖርበት አካባቢ ሴግሪጌሽን በነበረበት ዘመን እንደነበረው ዲሴፕቴዱ ሳውዚስት ነው። አሁን ተገፍቶ ወደ ፒጂ ካውንቲ አክሮስ አናኮስቲያ ወንዝን ተሻግሮ ወጥቷል። ከካፒቶል ሂሉ ጀርባ የነበረው ጥቁሩ ማህበረሰብ በታክስም በምንም ተገፍቶ ሴግሪጌትድ ወይም የጀንትሪፊኬሽን እንደሚባለው ከሴግሪጌሽን ወደ ጀንትሪፊኬሽን ነው ጥቁሩ ተገብቷል ጥሩ ትምህርት ቤት ስለማይመር ጥሩ ዩኒቨርሲቲ የመግባት እድሉ ጠባብ ነው ጥሩ ዩኒቨርሲቲ ካልገባ ጥሩ ስራ የማግኘት እድሉ ጠባብ ነው ለዛ ነው የዲያ ያስፈልጋል የሚሉት እነ ትራምፕ ደግሞ ሁሉም እኩል ይወዳደር እኩልነት አሜሪካ የሚል ነው ነገር ግን ይህን የሚያህል ዩኒቨርሲቲ ላይ እንዲህ አይነት ጫና ዩኒቨርሲቲው ከሷል አንደኛ በጀት መከልከል አይችልም መንግስት እሱን አሁን ደግሞ ይሄኛውን ጉዳይ እንከሳለን ሲሉ ክሪስቲ ኖም ዲፓርትመንት ሆምላንድ ሴኩሪቲ ብሪንግ ቶን ነው ያለችው። ይሄ ወደ ሌላ ዩኒቨርሲቲ ይዛመታሉ ተብላ ስትጠየቅ በጣም የማይቀር ጉዳይ ነው ነው ያለችው። ስለዚህ ሌሎስ ዩኒቨርሲቲዎች ኢምፓክት ይሆናሉ። አለበለዚያ ሆምላንድ ሴኩሪቲ ነው አደለ፣ ቪዛ የሚሰጠው ስቴት ዲፓርትመንት፣ ሆምላንድ ሴኩሪቲ የመንግስት አካል ናቸው። ስለዚህ የነዚህን ሰዎች ቪዛ ካንስል ከተደረጉ እነዚ ተማሪዎች ዩኒቨርሲቲው ራሱ ተቀብሎ ማስተማር አይችልም። ዩኒቨርሲቲው በእነዚህ ተማሪዎች ትልቅ ገቢ ያገኛል። በገቢው ደግሞ ሌሎች ዲአይ የሚባሉት ትምህርት እንዲያገኙ ድል እንዲያገኙ ነፃ ትምህርት ድል እንዲያገኙ እነዚህን ይደጉምበታል። ያንን ያልተፈለገው ነው በዩኒቨርሲቲውና ይሄ የዩኒቨርሲቲው እዛው ስኮላሮች ምናምን የተናገሩትንም እንመለከታለን።

ቃለ ሰጥታለች። ፎክስ ኒውስ ላይ ያው ሪፐብሊካኖቹ ለፎክስ ኒውስ ነው ብዙ ጊዜ ቃለ የሚሰጡት። ወዲያው የሚገኙት አይሲ እስር ቤትም ቦታ ስደተኛ የሚታሰርበትን ቦታ፣ የሆነ እስር ሲፈጸም ወንጀለኛ የተባሉ ቦታ ላይቭ እኩል የሚገኘው ፎክስ ኒውስ ነው። የስደተኛውን ጉዳይ በደንብ መከታተል ከፈለጋችሁ ፎክስ ኒውስን መከታተል ያስፈልጋል። እኔ በጣም ነው የምከታተለው ፎክስ ኒውስን፣ ምክንያቱም እኔ ስደተኛ አይደለው እና ካምፓስ ውስጥ ሰልፍ የሚያደርጉትን ቪዲዮዎች፣ ፎቶግራፎችን፣ መረጃዎችን አቅርቡ፣ አለበለዚያ ሰባ ሁለት ሰዓት ተሰጥቷል የተባለው ይፈጸማል። የተማሪዎቹ ወደ 6800 ተማሪ 7000 አካባቢ ነው የሚገኙት

ለሐርቫርድ ኮሚኒቲውም አጠቃላይ ለሀገሪቷም በጣም አደገኛ ነው የሚል መግለጫ ነው ያወጣው። ሐርቫርድ ዩኒቨርሲቲ እንዲህ በቀላሉ የሚገባበት ዩኒቨርሲቲ አይደለም። ይሄ ሁሉ ዓለም አቀፍ ተማሪ የሚማርበት መሆኑን ይህንን ነው የሚያሳየው። ከፍለው ነው የሚማሩት። በጣም ውድ የሚባል ትምህርት ቤት ነው። የትራምፕ አስተዳደር እንግዲህ ምን አስቦ ነው ይህንን እያደረገ ሲባል አሁንም ከአይሁዶች ጋር የተያዘ ትራምፕ አስተዳደር በዩኤስሲአይኤስ ዲኤችኤስ፣ ስቴት ዲፓርትመንት ሂዳችሁ ዌብሳይቱን ብታዩ አንቲ ጂዊሽ። ማርኮ ሩቢዮም ሴክሬታሪ ኦፍ ስቴት በደንብ ተናግረዋል። ደግሞ ደጋግመው እነሱ እሳቸው እንደውም ግሪል ሲደረጉ ነበረ ሴኔት ሂሪንግ ኮሚቴ ላይ ሲጠየቁ ነበር። የሚወስዱትን እርምጃ ስደተኛውም ላይ ተማሪውም ላይ በአጠቃላይ እና በግልጽ የተነገረው ጂዊሽ

አዎ አቀባበሉ ላይ ተማሪ አቀባበሉ ላይ ካሪኪለም ላይ ዲኢአይ የሚባለው ዳይቨርሲቲ ኢኩቲ ኢንክሉዥን የሚባለው ላይ ኢንክሉሲቭ የሚባለው እነዚህን ነገሮች ቀይሩ ነው። ይህንን ኮምፕላይ አላደርግም ብሎ አልቀበልም ብሎ መንግስትን መንግስትን ከሷል ዩኒቨርሲቲው። አሁን ይሄ እርምጃ ደግሞ መጥቷል። ቱ ፖይንት ቱ ቢሊዮን ዳለር በጀት ፈንድ ቆሞበታል። ብዙ ተማሪዎች ላይ ተጽዕኖ የሚፈጥር ነው።

የነውጥ መደራጃና ማሰማሪያ ቦታ ሆኗል። ሐርቫርድ ያመጣው ይህንን አሁን እኛ የምንወስደውን እርምጃ ጣጣውን ያመጣው ራሱ ዩኒቨርሲቲው እነዚህ ያሉ ነገሮች እንዲፈቀዱ በማድረጉ ነው የምትለው። ስለዚህ ይህ እርምጃ ከምን ጋር ነው ከሀገር ደህንነት ጋር ቢያያዝም፣ ዋናው ፀረ አይሁድ መሆን አይቻልም ነው ፀረ አይሁድ ብቻ ሳይሆን ፍልስጤም ላይ የሚፈጸመውን ኢሰባዊ ድርጊት መቃወም አይቻልም ነው። ጊዜ አልፎ ይህንን እንመለከተዋለን። ምናልባት ከአስር ዓመታት ከአምስት ዓመታት በኋላ ዛሬ ፍልስጤሞች ለምን ተገደሉ ማለት ወንጀል እና እንደ ወንጀል የሚታየው ለምን ጸረ አይሁድነት ይሆናል። የአሜሪካ ነፃነት የመናገር መብት የመሰብሰብ የመጽሐፍ መብት እነዚህ ነገሮች እየተጣሱ ነው በአሁኑ ወቅት ነው የሚሉት ዴሞክራቶች የእስራኤል መንግስት እርምጃን ማውገዝ ጸረ አይሁድነት ነው ወይ እዚህ ያሉ አሜሪካውያን የሚቃወሙ የሚጠይቁት ነው ጸረ አይሁድነት አለ አዎ ጸረ አረብም አለ ጸረ አፍሪካዊነትም አለ በደንብ የደቡብ አፍሪካው ፕሬዚዳንት ዋይት ሀውስ ነበሩ አይታችኋል። ክርክሩ ምን ያህል እንደነበረ ምን ያህል በደንብ በዘረኝነት ቻርጅ ተደርጎ ኔለ መስክ ተዘጋጅተው ቴሌቪዥን ተደቅኖ ልክ ዜሌንስኪን ለማዋረድ እንደተሞከረው ደቡብ አፍሪካንም ለማዋረድ ተሞክሯል። አይተናል ክርክሩን። ስንት ነጭ ተገሎ ነው ዘር ጭፍጨፋ ወይም ጄኖሳይድ የተባለው? ስንት ፍልስጤማዊ ተገሎ ነው ሰላማዊ ዜጋ ሀማስ አይደለም። ጀኖሳይድ አይባል የሚባለው ወይም ይህን ማውገዝ ወንጀል ሊሆነው፣ ይሄ ከዓመታት በኋላ የሚቃይ ነው። ልክ የቬትናም ጦርነት አልቆ ከዓመታት በኋላ ተመልሶ ሲታይ፣ የኢራቅ ጦርነት አልቆ ከዓመታት በኋላ ተመልሶ ሲታይ እነ ቡሽ ስህተት ነው እስከ ማለት የደረሱበት ጦርነት ነው። በወቅቱ ግን ያን መደገፍ እንደ ትልቅ ጀብድ ሲታይ ነበር በነውጥና በቀውስ ጊዜ የተረጋጋ አእምሮ ሁልጊዜ ከስሜታዊነት የወጣ አስተሳሰብ ጊዜም ቢያልፍ ማሸነፉ አይቀርም። ሐርቫርድ ዩኒቨርሲቲ እንዴት ያልፈዋል ነው ይህንን ይህን የተከታተልኩ ለእናንተ አቀርባለሁ። እስካሁን ዝግጅቱን ያቀርብኩላችሁ ካሳሁን ይልማ ነኝ። ዛሬ እንግዲህ ወደ እናንተ ሶስተኛው ዝግጅት ሲቀርብ ነው ስለምትከታተሉ ስለምታብረቱን ከልብ እናመሰግናለን። ሚዲያው ከዚህ በላይ እንዲያድግ ሰብስክራይብ አድርጉ፣ እባካችሁ። የምናዘጋጃቸውን ሁሉንም ፕሮግራሞች ክፈቷቸው፣ እዩዋቸው። በቤታችሁ ባላችሁ ዲቫይስ ሁሉ፣ አልጎሪዝሙ ወደ ተለያየ ቦታ ይወስደዋል። ዩቲዩብ እንደዛ ነው የሚሰራው። እናንተ ባያችሁ ቁጥር እንደው ባታደምጡት ራሱ ብትከፍቱት ፍላጎት ስለሚጨምር ይህን ወደሚመለከቱ ኢትዮጵያውያን፣ ኤርትራውያን ይወስደዋል። እዛ ጋር ሰዎች እንዲያዩት ሰብስክራይብ ያላደረጉ እንዲያደርጉት ወይም እንዲያዩት የማድረግ እድል አለው። ስለዚህ በዚህ አግዙን፣ ትንሽ ጥያቄ ናትች። በተረፈ ሚዲያው በተለያየ ቁሳቁስ ማደግ አለበት። በተለይ የሚዲያ ጉዳዮች ይሄ ዝግጅት እንዴት እንደሚቀርብላችሁ ብታዩ በጣም ትገረማላችሁ እና እባካችሁ ውርዱ። 6463263147 ካሻፕ እና ዜላል በክሪፕቶ ከረንሲ በርካቶች ገንዘባቸውን በህይወት መድን በርካቶች ገንዘባቸውን ይነጠቃሉ። ይህንን ደግሞ ማህበረሰቡን ለመጠበቅ ዲያስፖራ ሚዲያ ኔትወርክ መረጃ ይሰጣል። እናንተ ደግሞ በጥቂቱ ብታግዙት የምትጎዱ አይመስለኝም። ነገ ሚዲያውን በመርዳታችሁ ትደሰታላችሁ ብዬ ያምናለሁ። ስታ በላቸው ያዘጋጀችው ኦቲዝምን የተመለከተ እንዴት የሚያምር ዝግጅት ነው። ቃለ ምልልሱን ተመልከቱት ቁም ነገር የሚገኝበት ነው። የአእምሮ ህመም ሜንታል ሄልስ ኦቲዝም አይመጣም ቤታችን ብለን። እኔ አሁን ይህንን ቃለ ምልልስ ስሰማ ስለ ኦቲዝም ምንም ኖሃው ራሱ እንደሌለኝ ነው የተረዳሁት። እንዴት አድርጋ ወይዘሮ አዜብ እንዳስረዳች ኦቲዝም በየቤቱ ሊመጣ የሚችል ነው። ነገ አናቀው። ቤተሰባችን ውስጥ፣ ጎረቤታችን፣ አካባቢያችን ላይ ይመጣል። ሜንታል ሄልስ ኤኒ ዴይ መቼ እንደሚመጣ አናቅም። ሁላችንም ሰዎች ነን። የምንሰበርበት ቀን ሊኖር ይችላል። ግን የተሰበሩ የተጠቁ፣ የተጎዱ ሰዎች እንዴት ሕይወትን በመከራና በችግር ተቋቁሞ ያንን እንዴት እንደሚያልፉ ያንንም ትምህርት መውሰዱ መልካም ነው እላለሁ። አመሰግናቸዋለሁ ሁላችሁንም። አምስት አንድ ሁለት ስድስት ሰባ ሰባት አርባ ስድስት ሰላሳ አራት ጽሑፍና ቮይስሜል ተዉ፣ ጉዳያችሁ በአጭሩ ከአብራራችሁ ደውላለው መልክት፣ በጽሑፍም እመልሳለው። አለበለዚያ ግን እያንዳንዱ ስልክ ማንሳት ከባድ ነው። ሁላችሁም ይህን ስለምትረዱኝ አመሰግናለው። እንግዲህ ድምጼን ደግሞ ቡዳ በልቶታል መሰለኝ። አሪፍ ሆኗል እንደምታዩት፣ ጎን ኗል። ለእሱም በድጋሚ ይቅርታ ጠይቃለሁ። አመሰግናለሁ። መልካም ሐሙስ ሐሙስ ላይ ያላችሁ መልካም አርብ አርብ ላይ ሆናችሁ ይህን ዝግጅት የምትመለከቱ ደህና ሁኑልኝ። ካሳሁን ይልማ ነኝ። አመሰግናለሁ። እግዚአብሔር ይስጥልኝ።